ሰላም አለይኩም ረህምቱላሁ በረካቱ ወደቻናል ቤተሰቦች ደህና ናችሁ? እንዴት አላችሁ? ዛሬ ደግሞ ስቲ እቃዎች ኤት ኤት እያደረኩ ነው ማለት ነው። እስኪ በጣም አሪፍ አሪፍ እቃዎች አሉ። አንዳንዴ ተዛት አርጎ እናደርግ ምናምን ከምንል ይልቅ ያው እዚህም አሉ ማለት ነው ምርጥ አለ ወላሂ እና በአይነት አሉ። እንግዲህ ከዛም ብዙ ወጪ ውጪ ባንደክም ለታድጎ በቀላሉ እንኳን አይደለም እኔ እንኳ ሀቅ ለመናገር እቃ ታድጎ አላደረኩም። የያዝነው ሻንጣ ራሱ ስንመጣ በጣም ከባድ ነው ማለት ነው እንደ ድሮ አይደለም። ወዛደሩ ከዛ ከዚህ ማረዱ ማለት አንድ መኪና አንድ መኪና ራሱ የምታወጡት ጭነንጃ በጣም ከባድ ነውና፣ እዚሁ አለ ለማለት ፈልጌ ነው። የምትፈልጉት ሁሉ እንግዲህ ያው እርግጥ ነው የውጭ ዕቃ ብዙ አስሌዎች አሉ። አቅ ለመናገር ማዋሸት አይቻልምና ቢሆንም አሉ ማለት ነው። እዚህ ሀገርም አለ መጥምርጥቃ እና እንግዲህ ብዙዎች አታውጡ አትድከሙ አትክሰሩ ነው ምላችሁ እዚሁ አለ እዚሁ ቤታችሁን ፈርሻችሁ አዘጋጅታችሁ እቃችሁ መጠቀም ትችላላችሁ ውድ ቤተሰቦች እና እንግዲህ ዞሮር ስል ያው ቀረጽኩኝ ማለት ነው በሱዳን አለ ይሄ ውጥቃ ትልቁ ሶስት ሺህ ብር፣ ሁለት መካከለኛው ይሄ በእጁ የያዘው ማለት ነው። በእጁ የያዘው መካከለኛው ደግሞ ይሄ ማለት ነው። ይህ ሁለት ሺህ ብር መካከለኛው እና ያው እንደምታዩት አለ ማሻላ ሁሉም አለ ማትሮስ ነው ልላችሁ ነው። እንግዲህ ውዶች ሻላ ይህንን ይመስላል። አለ ሁሉም ነገር እዚሁ እየመጣችሁ መግዛት ትችላላችሁ። ሀገራችሁ ላይ ከዝንሽን ስንበል ብላችሁ ብዙ ወጪ አታውጡ ማለት ነው። ብዙ ኪሳራ አለብን። ከዛ ሲመጣውን ላይ ቢገርማችሁ እንኳን እንትን እኔ ስመጣ ወላሂ የጣልኩት ልብስ ማለት ነው። እና ከባድ ነው ስላችሁ ነው። አገራችሁ ላይ ሁሉም ነገር አለ፣ እዚሁ መግዛት ትችላላችሁ። እንሻላ ደግሞ እስኪ ውድ ቤተሰቦቼ ቁጥሬን አስቀምጥላችኋለሁኝ ዞር ዞር እያልኩ ነገሮችን አይቼ የምትፈልጉ ካላችሁ አሳውቃችኋለሁ ማለት ነው። ቤተሰቦቻችንን ሰርፕራይዝ ማድረግ እንፈልጋለን የምትሉ ካለች ደግሞ የነጭ ሽንኩርት መፍጫ ናት። በጣም ነው ትገርመው ማለት ነው። አምስት መቶ ብር ስታስቅ እና ትንሽዬ ነገር ናት እና ታምራለይ፣ ግን ውድ ናት እንጂ ደስ ትላለይ። እና ይሄን ይመስላል ታባይ። ቤተሰቦቻችሁን ሰርፕራይዝ ማድረግ የምትፈልጉ የምትሉ ካላችሁ ዞር ዞር እያልኩኝ እስኪ ለይና ስልክ ቁጥሬና አስቀምጥላችኋለሁ፣ ውዶቼ ማለት ነው እና ቤተሰብ ይህን ይመስላል። ማሻላ ሁሉም ነገር አለ ለማለፍ ፈልጌ ነው። የዛሬው ቪዲዮዬ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋቸው አበረታቱኝ። እና ማሻላ ምርጥ ምርጥ እንትንም አለ ትብሲ ሳህሎች ማለት ነው። እነዚህ መደወሮች ምርጥ ምርጥ አሉ ማሻላ፣ ደስ ይላሉ ማለት ነው። እና ከዛ መሸከም አይጠበቅብንም። ሰሃን ምናምን አሁን ያው እዛ ያምራል ምናምን እንል እና እንገዛለን። ወደዚህ ለማድረግ ተገዛ በኋላ በጣም ሀይ ይሆናል ማለት ነው። ይሄ ደግሞ ያው እንደምታሁት እንግዲህ የቃተራ ነው። ይበጥቅሉ ትናንትና የቃተራዎችን ነው ጎብኝኝት እያረኩ ያለሁት። ላይክ ሼር ሰብስክራይብ ማድረግ አይረሳ፣ ውዶች አበረታቱኝ ያላችሁን ሀሳብ አስተያየት ይቅርታ በኮሜንት አስቀምጡልኝ እኔ ለመመለስ ዝግጁ ነኝ ማለት ነው እንግዲህ እዚህ ቦታ ማየት እንፈልጋለን ይሄን አሳየኝ የምትሉኝ ካለኝ ካላችሁ ለማሳየት ዝግጁ

ማይ፣ በስንት ናቸው? እነዚህ በደርዘን ያምራሉ ያምሩ ሰሃን እፈልጋለሁ። አንዲት ደርዘን ያመጣልኝ ብቻ ነው። ያን ስንት ናቸው? ወንድሜ፣ ዛሬ አሰራ ነው። ስንት ናቸው ወንድሜ እ?